ፈታ ሸር ያደረገችው በጣም የተመቸኝ አባባል አመስጋኝ አንደበት ይስጠን እንጂ ከምናማረርበት በላይ የምናመሰግንባ የምናመሰግንበት ምክንያቶች ብዙ ናቸው። ኦፍኮርስ በጣም የሆነት በጣም ነው የተመቸኝ። አንዳንድ ሰው አንዳንድ ችግር ሲያጋጥመው በቃ በጣም ብዙ ነገር ብዙ ጥሩ ነገር እንዳሳለፈ ይረሳና ያማርራል ማለት ነው ግን ከደረሰብን መጥፎ ነገር በላይ እየተደረገልን እና እየተሰጠን በጣም እጅግ እጅግ በጣም ደሳስ የሚሉ ነገሮች ይበልጣሉ ማለት ነው። እና ለመጥፎም ለጥሩም ነገር ማመስገን አልሐምዱሊላህ ማለት በጣም እጅግ አሪፍ ነው እና ሩትዬ ልክ ነሽ ማለት ነው። በመቀጠል ደግሞ እንግዲህ ሰሞኑን አንድ ቪዲዮ እየተዘዋወረ ይገኛል። የማርክና የሩታ ማለት ነው። አንድ የሆነ ጨፌ ላይ ጸጉሯ ላይ አበባ ምናምን እያደረገላት ሁላችሁም አይታችሁታል። እና ብዙ ሰው እንግዲህ ሩታ ማርክ እንደዚህ የሚያደርገው ለምንድን ነው? ማርክና ሩታ ምንድነው ግንኙነታቸው? ግንኙነታቸው እያለ የሚወራም አለ። እንደገናም ደግሞ ሩታ ያረገዘችው ልጅ እየተሄድ የሚልም አለ። ጋይስ ይሄ ቪዲዮ የበፊት ሊሆን ይችላል በፊት በፊት የሰሩት ሊሆን ይችላል። ስለዚህ እንረጋጋ ነው እምለው ማለት ነው።